እኔ የምለው ግን ሁሉንም ማለቴን አይደለም። አንዳንድ ወንዶች ትዳር ውስጥ ከገባችሁ በኋላ ትዳራችሁ ለምንድን ነው የሚያስጠላችሁ? እስቲ ንገሩኝ። ለምሳሌ እንግዲህ ለምሳሌነት አብርሽን እናንሳው። አብርሽ ትዳር ውስጥ ገባክ፣ ሰርግ ተደገሰ ዱባይ ላይ ከወዳጆቻችሁ ጋር ብዙ ዓለምን አያችሁ፣ በጓደኝነትም ብዙ ዓመታትን አብራችሁ አሳልፋችሁ ከሩታ ጋራ ዛሬ ተደስታችሁ በሞቀወዟችሁ ልጃችሁን ወልዳችሁ በምታቅፉበት ሰዓት ዛሬ የኋላ ታሪክ ያለፈ ነገር አንድ ሴት ተነስታ ይዛ ስለመጣች እዚህ ደረጃ መዳረሱ ምን የሚሉት ነው? አብርሽ ልብ ልትገዛ ልብ ግዛ፣ በአጭሩ ማለት ነው። ምክንያቱም ሩታን ብትሆን ሴት ልጅ ነች። በዚህ ልክ አይደብርም ውዶቼ። ያቺ ሴት መታ ብዙ ነገር ተዳርሰው ነበረ። ዛሬ ጭራሽ እሷን ተከትሎ ቡታጅራ እንደሄደ እና ሩታ በጣም ልቧ ተሰብሯል፣ ከሚባለው በላይ ልቧ ተሰብሯል። እግዚአብሔርን እንደ ዋጣ አድርጋ ይዘው ነው እንጂ በጣም በቃሌ ልምክ አድርጋ ይዘዋለች። የሚረዳ ሰው አጣች እንጂ ከሚባለው በላይ በዛ ኮ በዛ ውዶቼ። ነገርም እኮ ማረም ሲበዛ ኮ ያቅራል። የሩታ ደግሞ ቻይነት እኔ እኔ እንጃ ያለማድነቅ እንጃ ንፍገት ነው። በጣም ከሚባለው በላይ ኮ ጠንካራ ሴት ናት። ብዙ ነገር የስድብ ናዳ ይወርድባታል። ብዙ ነገር ትባላለች። እዚጋ አብርሽ ጨጓራዋን ይልጠዋል። በቃ አሁን እዚጋ አጠገቧ በሚሆንበት ሰዓት ይቺ ይቺ ደረቆት የት ከርማ እንደሆነ አላቅም። ስትንዘላዘል መታ እኛኛኛ ብላ አለቃቀሰች። ጭራሽ በቃ እሷን ተከትሎ ቡታጅራ ምን የሚሉት ነው? አንድ እርጉዝ ሴት ቤት ውስጥ አስቀምጦ ምን የሚሉት ነው? በጣም ነው የደነገጥኩትኝ። በጣም ነው ያዘንኩትኝ። በጣም ማለት ነው ከሚባለው በላይ። አያደርገውም አይባልም። ተከትሎ ሄዶ ነው ምክንያቱም በባለፈው ውለታ ሲያወሩ ከዛች ጋር ማለት ነው አስብበት። እሷ አትሆንህም፣ እኔ ነኝ የምሆን ለአንተ ህይወትክ ስለዚህ አብረን መሄድ አለብን ቡታጅራ። አስብበትና ንገረኝ። ሌላው በሌላኛው ቀን ደግሞ እንደተገናኙ ምናላት የቀረውን ነገር እኔ እናንች አብረን እናወራለን እንነጋገራለን። አሁን ከሩታ ጋር ተነጋገሩ አላት። አስቡ፣ ይሄ ማለት ምንድነው? ፍላጎት አለው ከእሷ ጋር ለመቀጠል ፍላጎት አለው ሩታ ላይ እቃቃ ሲጫወትባት ነው የኖረው፣ ባጭሩ እቃቃ ከሰው አልቆጠራትም። ይሄ አይደብርም እንግዲህ ከሩታዬ ጋር ያወሩት ነገር ነበረ፣ ያው ፕራይቬት ነው አላወጣችሁም። ተመካክረዋል፣ አውርተው ጨርሰዋል ተነጋግረው። ነገር ግን እሷ ጋራ የሆነ ነገር ያወራል፣ ከዛ ይቀየራል፣ እሽሽ ይላትና በንጋተው ሌላ ሰው ሆኖ ይገኛል። በንጋተው እሱ ባሰበው መንገድ ነው የሚጓዘው ባል ከሚስቱ ጋር ምሽቱን ቁጭ ብሎ ተነጋግሮ ስለ ቀጣይ ህይወቱ ነገ ስለሚያደርገው ነገር ተወራ በኋላ ስለሌላ ሴት ማሰብ ምን የሚሉት ነው? እኔኮ በጣም ነው የሚገርመው፣ በጣም ነው የሚያናድደው። በህይወታችሁ እንደዚህ እኔ እንጃ በእውነት እንደዚህ አይነት ፈታኝ ህይወት አይግጠማችሁ ማለት ነው የምፈልገው። አብርሽ በፊት እኮ ስናውቀው እንደዚህ አልነበረም። እውነት ከሩታ ጋር ይደማመጣሉ ምናምን ነገር፣ አሁን ጭራሽ ትንሽ ነገር እንኳን አያዳምጣትም። በቃ ንቋታል ምናምን ነገር። በእርግጥ ራሷን ራሷን ያስናቀችው ሩታ ማለት ይችን ስል እዚሽ ጋር ምን ማለት ነው እሺ? ስለምትለው ስለምትወደው ስለምትታዘዘው እውነተኛ ሰው ሆና ስለተገኘችለት ለፍቅር ስትል ዝቅ ስላለች በቃ ያ ነገር በእሱ ዘንድ አስንቋታል። በቃ አስናቃት። ላወቀውና ለተረዳው ሰው ግን በጣም ትልቅ ነገር ነበረ። ትልቅ ዋጋ ነበር የከፈለችለት። እሱ ግን ናቃት ያለ ምንም ምክንያት። በጣም ታናድዳላችሁ። ታናድዳለክ። እውነት እንደ ዝቃቃ ጨዋታ ከሆነማ ትዳር ምኑን ትዳር የያዝ ነው? እንደ ስልክ እንጨት ተገትረን ቀረ ነው እንጂ። እውነት የነምላችሁ ውዶቼ እኔማ እግሬን አላነሳም እንግዲህ ሩታ ሻንጧን ሸክፋ ወደ ቤተሰቦቿ ሄደች። ሁሉም ነገር በቃኝ፣ ደክሞኛል ስትል ነው የተናገረችው። ደክሞኛል፣ ከዚ በላይ መታገስ አልችልም፣ መሮኛል። አረ፣ ይመረሻል። አረ በጣም እንጂ። ታገሹ፣ በጣም ከሚባለው በላይ በእውነት ታጋሽ ነሽ አንቺ። ጀግና ነሽ፣ ለፍቅር ዋጋ ከፍለሻል፣ የሚረዳሽ ሰው አጣሽ እንጂ። እውነት ሩታን ተነስታችሁ የምትወቅሱ የምትሰድዋ ሰዎች ፍቅርን ኖራችሁ እማታውቁ ናችሁ ፍቅር ምን እንደሆነ ፍቅር ምን አይነት ተግባር እንደሚያስፈልገው ምን አይነት ዋጋ መክፈል እንደሚያስፈልገው የማታውቁናችሁ እንደዛ ብላችሁ ጀጅ የምታደርጓት በጣም የምሬን ነው። እና እንኳን ሄሽ እናትሽ ቤት እርፍ በይ፣ ትንሽ እረፍት አድርጊ። ነገ እግሬ ስር ወድቆ ይለምንሻል አልቅሶ ማለት ነው። ሁሌም የገፋ ይገፋል፣ ይሄ ያለ ነገር ነው። ከልጅ ጋር ነው ከዚህ በኋላ የምታገኙ አለች። ያ ማለት ልጅ እስከምትወልድ ቤተሰቧ ጋ ናት ማለት ነው። አይመቃጠል እንደ ውዶች እንደ ምን ይሻለናል? ቆይ ምን ይሻለናል? እንደዚህ ነው። እንዲ ትዳር እኔ ያቺ ሴትዮ ማለት ነው አንቺ ሩታ ያነባችሁን እንባ አምቢ ሌላ አልልሽም።